አጋንንት የሚባለው ራሱን የቻለ አጋንንት ነው። አጋንንት ማለት የወል ስማቸው ነው። ወይም ደግሞ በሙሉ ዓለም ላይ ያሉት ክፉ መናፍስት፣ በሲኦልም ያሉት ክፉ መናፍስት የሚጠሩበት ዋና ስማቸው ነው። ሳጥናኤል ስንል ግን ደግሞ የነዚህ ሁሉ አለቃቸው ነው። ስለዚህ አጋንንት ማለት የወል ስም ነው። ለምሳሌ አሁን በቀላሉ ዳግማይ አሁን ምድር ላይ የሚኖረው የሰው ልጅ የወል መጠሪያው ሰው ነው አይደለ? አዎ ሰው ነው የምንለው። ነገር ግን አበበ ሰው ነው፣ አየለ ሰው ነው፣ ሄኖክ ሰው ነው፣ ዳግማዊ ሰው ነው፣ ሊዲያ ሰው ናት፣ አየለች ሰው ናት። ነገር ግን የኔ ጸባይ ካንተ ይለያል፣ የኔ ስራ ካንተ ይለያል፣ ያንተ ስራ ተበለጡ ይለያል። ስለዚህ ሰው ስንል አንድ አይደለም በሙሉ ያለውን ዓለም ላይ የሚኖረውን ነው ሰው የምንለው። ነገር ግን ሰው ሰው ቢሆንም የተለያየ አይነት ሰው ነው ያለው፣ የተለያየ አይነት ሰው ነው ያለው። አጋንንት ስንል የወል ስማቸው ነው። ነገር ግን የተለያየ ስምና ተግባር ተልኮ አላቸው። በጣም ይለያያል። እንደው አበክራችሁ እንድታውቁ የምፈልገው እንዴት ትይዙልኝም የምፈልገው ይሄንን ነው እና ይለያያል። በጣም ነው የሚለያየው። የየራሳቸው ሚሽን ያላቸው የየራሳቸው ተልኮ ነው ያላቸው፣ የየራሳቸው ስም ነው ያላቸው እኔ ሰው ነኝ፣ ሄኖክ ተብዬ ተጠርቻለሁ። ዳግማዊ ሰው ነው፣ ዳግማ ተብሎ ተጠርቷል። ዳግማዊ ሌላ ነው፣ ሄኖክ ሌላ ነው። የዝሙት አጋንንት ሌላ ነው፣ አይነ ጥላ አጋንንት ሌላ ነው፣ ጠቋር ሌላ ነው፣ መተት ሌላ ነው፣ የሟርት መንፈስ ሌላ ነው፣ የሰላቢ መንፈስ ሌላ ነው እና ይለያያል። ስለዚህ የዝሙት አጋንንት እራሱን የቻለ ባህሪ፣ ጠባይ፣ ተልኮ ያለው አጋንንት ነው። የዝሙት አጋንንት ማለት በቀላሉ በፍትወት በዝሙት ላይ የሰለጠነ አጋንንት ነው። በሰው ልጅ በፍቶት በዝሙት ላይ የሰለጠነ አጋንንት ነው። ይህ አጋንንት ከሌሎቹ የሚለይበት ቅድም እንደነገርኳችሁ ከአባቶች እስከ ምዕመናን ያሉትን የሚፈትን ደፋራ አጋንንት ነው። ምን አይነት አጋንንት አልኩ? ዳግማዊ ደፋራ ደፋራ አጋንንት ማንንም አይፈራም። ተልእኮ ከባድ ነው። ስለዚህ ደፋር አጋንንት ነው። የዝሙት አጋንንት አደገኛ የሚያደርገው ቅድስናን፣ ንጽህናን፣ ድንግልናን ከሰዎች የሚያርቅ የሚያረክስ ልዩ ተልኮ ያለው አጋንንት ነው። በዚህ አጋንንት በአሁን ጊዜ መንፈሳዊውም፣ አለማዊውም፣ ምዕመናኑም፣ ቆራቢውም፣ ጳጳሱም፣ ካህኑም፣ ዲያቆኑም ይፈተናሉ ሲብስም በዝሙት አጋንንት ይወድቃሉ። የዝሙት አጋንንት ጳጳስ ሆነ ቆሞስ፣ ሞኖክሲ ሆነ ቄስ ዲያቆን ሆነ ቆራቢ፣ የወንጌል መምህር ሆነ ምእመናን ሁሉንም ይፈትናል፣ ይዋጋል፣ ባስካለ ደግሞ ይጥናል። እንግዲህ ታውቃላችሁ፣ ከዚህ በፊት ሰምታችኋል። አባንጦን ስም ለአርባ አመት ከጸለዩበት ገዳማቸው በዝሙት ሀሳብ ፈትኗቸው እስከ ማስወጣት ደርሷል። በመጨረሻ የዛን ክፉ መንፈስ ተልኮና ሴራ ያወቀው ቅዱስ ሚካኤል መጥቶ አጽናንቶ ነው ወደ ቀደመ ቤታቸው ወደ ባታቸው የመለሰው። እና የዝሙት አጋንንት እጅግ በጣም ልዩ ተልኮ ያለው አጋንንት ነው። በነገራችን ላይ የዝሙት አጋንንት ሲባል ሁለት አይነት የዝሙት አጋንንት አለ። የመጀመሪያው ረቂቅ የሆነው የማይታየው ብዙዎችን የሚፈትነው የዝሙት አጋንንት ነው። ሁለተኛ ደግሞ ስጋ ለበስ የዝሙት አጋንንት አለ። ይሄ ረቂቅ የሆነው የማይታየው ሰዎችን በዝሙት ፍትወት በመፈተን እስከ መጣል የሚደርስ ነው። ሁለተኛው የዝሙት አጋንንት የሚባለው ስጋ ለበስ ነው። በባህር ውስጥ ነው የሚኖሩት። ሺህ ዓመት ነው የሚኖሩት። ከዛ ተጎትተው ይወጣሉ፣ ወደ ዓለም የሚሰማራሉ። እንደ ሰው ልጅ አካል አላቸው፣ ነገር ግን ይሰወራሉ፣ ይረቃሉ። ምናልባት ብዙዎቻችሁ ሰምታችሁ ከሆነ ራሳቸውን ቀይረው በጣም ቆንጆ ሴት ሆና አገኘዋት ተገናኟት፣ ከዛ በኋላ ጠፋችኝ ይላሉ ወንዶች። በተለይ እዚህ ፒያሳ አካባቢ አዲስ አበባ ሱፍ ለብሰው ሴት ይዘው ተኝተው ዞሪ ሲሉ ካልጋቸው የሉም። እነዚህ ስጋ ለበስ የዝሙት አጋንንት ነው። እና በጣም የሚገርመው ዳግማዊ ሴት ስጋ ለበስ የዝሙት አጋንንት ቁጭ ሴት ሆና መስላ እንደ ሴተኛ አዳሪ ሆና ብዙ ወንዶችን ታሰናክላለች። ወንዱ ስጋ ለበስ የዝሙት አጋንንት ደግሞ እንደ ሰው ሆኖ ሴቶችን እየተገናኘ ይኖራል። ይህንን የሚያደርጉት ምንድነው? መንፈሱን ነው የሚያዋርሱት። በጣም የሚገርም ዳግማይ፣ አንድ ሰው በረቂቁ የዝሙት አጋንንት ሲፈተን በዝሙት ነው የሚወድቀው። ስጋ ለበሱ አጋንንት ግን ሲገናኛቸው በዝሙት ይወድቃሉ። እንደገና መንፈሱን የሚዋረሳሉ፣ በዚህም መንፈሱ ይጠናወታቸዋል። እዛ በኋላ አግብተው ሲወልዱ የዝሙት አጋንንት የተዋረሰው ልጅ ወርስ ይወልዳሉ እና ሁለት አይነት ነው ይሄ አጋንንት። ስጋ ለበሱ በከተማችን ሞልቷል። እና በጣም የሚገርመው የዝሙት አጋንንት ብዙዎቻችን ስለማናውቀው በቀላሉ ከማያዙት አጋንንት አንዱ ነው። ምክንያቱም አጋንንቱ በተግባርና በሀሳብ ስለሚፈትነን ነው በተግባር በዝሙት ይፈትነናል፣ ይጥለናል። በሀሳብ ደግሞ ከውስጡ ሆኖ ሀያ አራት ሰዓት ዝሙት እንድናስብ፣ ሀያ አራት ሰዓት ዝሙት ብቻ እያውጠነጠንን በዝሙት ፍትወት ሰውነታችን እንዲቃጠል፣ ሰውነታችን እንዲነድ፣ ስሜታችን እንዲነሳሳ፣ ሰውነታችን ለዝሙት ሙቀት ተሰምቶት ፈሳሽ ከሰውነታችን እስኪወጣ ድረስ የሚፈትነን የዝሙት አጋንንት አይነት ነው እና በጣም የሚገርመው መግቢያ ቀዳዳው ደግሞ እጅግ በጣም ብዙ ነው። ምናልባት ይሄንን ትምህርት ስትሰሙ ወደ ኋላ ሄድ ብላችሁ እራሳችሁን አስቡ። እኔ ከምነግራችሁ ነገር ውስጥ በአንዱ ካላችሁ ወይም ደግሞ በአንዱ ከተፈተናችሁ፣ በዛ ምክንያት የዝሙት አጋንንት ወደ ህይወታችሁ ጎራ ብሏል አሊያም ደግሞ ገብቷል ማለት ነው። ስለዚህ የመጀመሪያው የዝሙት አጋንንት መግቢያ ቀዳዳው አንደኛ የወሲብ ቪዲዮ ስንመለከት ስናይ ነው። አንድ ሰው ለመጥፎ የሚውል ለበጎ የዝሙት ቪዲዮ ሲመለከት የሚጠናወተው የዝሙት አጋንንት ነው። በተለይ በወጣትነት እድሜ ምንም በማናቀበት ሰዓት፣ በዛን ሰዓት የምናያቸው የወሲብ ቪዲዮች ዛሬ ለምንፈተነው የዝሙት ፈተና ትልቅ አስተዋጽኦ አላቸው። ምክንያቱም ያኔ ያየነው ቪዲዮ የዝሙት አጋንንትን ያስገባል። መንፈሱ ደግሞ ተደብቆ ይኖራል። አድገን ወደ መንፈሳዊ ሕይወት ስንመጣ ወደ ትዳር ስንገባ ያኔ ነው ፈተናውን የሚጀምረው። ስለዚህ አንደኛ የዝሙት አጋንንት የሚገባው በወሲብ ቪዲዮ ነው። ሁለተኛ የዝሙት አጋንንት ካለበት ሰው ጋር አብሮ በመተኛት ነው። ለምሳሌ አንድ ሴት የዝሙት አጋንንት ካለባት፣ ከእሱ ጋር ግንኙነት የሚያደርገው ሰው የዝሙት አጋንንት ይዋርሳል። ወንዱ የዝሙት አጋንንት ካለበት የዝሙት አጋንንት ያለበት ወንድ ሲገናኛት የዝሙት አጋንንት ወደ ሕይወታ ይገባል ፤ እሷንም ይፈትናል። ሶስተኛ የፍቅር ፊልም ወይም ደግሞ እነሱ ወሲብ ነክ የሆነ ይሄ ሮማንቲክ ቪዲዮዎች የሚሏቸው አሉ ማለት እንደ ወሲብ ቪዲዮ አይደለም፣ ልቅ የሆነ ግብረ ሥጋ ግንኙነት የሌለበት ነገር፣ ግን ምናልባት ስናይ ደስ የሚያሰኝ ትዕይንት ያለበትን ቪዲዮዎች ስናይ ይሄ መንፈስ በቀላሉ ወደ ሕይወታችን ይገባል እና ብዙ ሰው ካየ ምን አይነት ፊልም ትወዳላችሁ ሲባል፣ እኔ የሮማንቲክ ፊልም ደስ ይለኛል የፍቅር ፊልም ደስ ይለኛል ይላሉ። ጥሩ ነው የፍቅር ፊልም ነገር ግን ይሄ ቅመም ነገር ጣል የሚደረግበት አለ ስፓይሲ ሲንስ ይሉታል። ስፓይሲ ሲንስ ማለት ይሄ ሲኑ ትዕይንቷል አይደለ፣ በዛ መካከል የፊልሙ ማጣፈጫ ተደርጎ እርቃናቸውን ይታያል፣ ሀፍረታቸው ግን አይታይም። ልቅ የግብረ ስጋ ግንኙነት ነው ነገር ግን አካላቸው ይሸፈናል። እንግዲህ በግልጽ የሚደረግ ሆኖ ግን የተሸፈነ ነገር እያሳዩ ሮማንቲክ እያሉ ያሳዩናል። ይሄንን ቪዲዮ የሚያዘወትሩ ወይም ደግሞ ይሄንን ፊልም የሚመለከቱ ሰዎች በቀላሉ የዝሙት አጋንንት ወደ ሕይወታቸው ይገባል። አራተኛ፣ ስለ ወሲብ የተጻፉ ልብ ወለዶችን፣ መጽሔቶችን በማንበብ መንፈሱ በቀላሉ ወደ ውስጣችን ይገባል። አምስተኛ፣ ከሴተኛና ከወንደኛ አዳሪ ጋር አብሮ በመተኛት ይገባል። ይሄም ጥንውት ይባላል። በነገራችን ላይ ዳግማዊ ብዙ ጊዜ በጣም የሚያሳዝነኝ ሴተኛ አዳሪ ሴተኛ አዳሪ እያሉ ይናገራሉ። ብዙ ወንደኛ አዳሪ አለ። ሴተኛ አዳሪ የተባሉት ወንዶቹ እነሱ ጋር ሄደው ስለሚተኙ ነው። ነገር ግን ደግሞ እየተከፈላቸው ሴቶቹ እነሱ ጋር ሄደው የሚተኙ ወንዶች ብዙ አሉ እና ከነዚህ ሰዎች ጋር ግንኙነት ማድረግ በቀላሉ መንፈሱን እንድንዋረስ ያደርገናል። ስድስተኛ በልጅነት ወንድም እህታችን፣ አክስት፣ አጎታችን፣ ቤተሰባችን ሲነካኩን ሲተሻሹን መንፈሱ በቀላሉ ወደ ውስጣችን ይገባል። ሰባተኛ በልጅነት በተለይ እቃቃ እያሉ እንደ ባልና ሚስት ሲጫወቱ በጨዋታው መካከል በልጅ ገናቸው ሲነካኩ ሲተሻሹ፣ ይሄ መንፈስ በቀላሉ ወደ ውስጥ ይገባል። የልጅነት ትዕይንት ተቀርጾ ይቀራል። ያንን በተግባር እፈጽማለሁ እያል በዝሙት እንፈተናለን። ስምንተኛ በልጅነት በወጣትነት ማታ ተኝተን አልጋ ላይ ሰውነት በተለይ በተለያየ ስሜት ለምሳሌ ሀፍረትን ጡትን ሊሆን ይችላል። በመነካካት ያ መንፈስ ወደ ውስጣችን ይገባል። ዘጠነኛ በልጅነት ግንኙነት ካደረግን በቀላሉ ይገባል። ለምሳሌ አስራ አራት አስራ አምስት ዓመት የሚሆኗቸው ወጣቶች አሉ ያለ ጊዜያቸው ግንኙነት ይጀምሩና ከዛ በኋላ መንፈሱ ይጠናወታቸዋል። ከዛ በኋላ ዘማዊ ሆነው ሴቷ ወንድ አሳዳጅ፣ ወንዱ ደግሞ ሴት አሳዳጅ ሆኖ ይቀራል። ይሄ ዘጠነኛ የሚገባበት ነው። አስረኛ፣ አጋንንቱ ራሱ አይቶ ይገባል። ለምሳሌ ሴትን መልኳን አይቶ ይገባል። በመልኳ እንድትዘሙት ያደርጋል። በዳሌዋ ይገባል። በዳሌዋ እንድትመካ ያደርጋል ያዘሙታል። በአይኗ፣ በፀጉሯ፣ በመልኳ፣ በደምግባት፣ በውበት ይገባል። ይህንንም ለማሰናከያ ይጠቀምበታል። ወንዶችንም ልክ እንደዚህ ባላቸው መልካም ነገር ይገባል። እነሱንም ያው ለዝሙት ይዳርጋል። እና በእነዚህ በነገርኳችሁ በአስር ምክንያት በቀላሉ የዝሙት አጋንንት እንግዲህ ይገባል። በጣም የሚያሳዝነው ደግሞ ምንድን ነው? የዝሙት አጋንንት እንደ አይነ ጥላ አብሮ ይወለዳል፣ አብሮ ያድጋል፣ ያንን ሰው ደግሞ ለዝሙት ይጠቀምበታልና እና እንግዲህ የሚገባበትና የዝሙት አጋንንት የሚባለው ዳግማዊ ይሄ ነው።